እና ላይ ውጫዊ ያለ የውቅያኖስ ማዕበል አለ። ከሱ በላይ ያው ደመና ነው ያለ። ማዕበል ስትል መውጅ ለማለት ነው ዌቭ መውጅ። እሺ፣ እሺ አንተ አረብኛ ላይ ጎበዝ ነው መሰለኝ እኔ አረብኛ ላይ ብዙም አይደለሁም። እሺ፣ ሶ ከላይ ላይ ላይክ ማዕበል አለ። ውስጣዊ ማዕበል ደግሞ አለ ኢነር ዌቭ የሚባል አሁን ይህ ስለ ሁለት ማዕበሎች ያወራል። ከዛ ቀጥሎ ግን ምንድን ነው የሚለው በሚሸፍነው ጥልቅ ባህር ውስጥ እንዳሉ ጨለማዎች ነው አለ። እነዚያ ከፊላቸው ከከፊሉ በላይ ድርብርብ የሆኑ ጨለማዎች ናቸው አለ። ወደ ታሽ በወረድክ ቁጥር ከአንዱ ጨለማ ወደ አንዱ ጨለማ ድርብርብ የሆነ እየተደራረበ የሚመጣ ጨለማዎች ነው ያሉት። ይሄ እንግዲህ ስለ ውቅያኖስ፣ ስለ ማዕበልና፣ ስለ ጨለማ፣ ስለ ባህር ውስጥ ስላለ ጥልቀት ነው የሚያወራውና ከዛ በዚህች የተሞከረ ሰው አለ እጁን ባወጣ ጊዜ ሊያያት አይደርስም ኢቭን አንድ ሰው ወደ ጥልቀቱ በገባ ሰዓት እንኳን እጁን እንኳ ቢያወጣ እጁን ራሱ አያይም። ለምን ጨለማው ድፍን ከመሆኑ የተነሳ ማለት ነው። አላህ ብርሃንን ያላደረገለት ሰው ሁሉ ለእርሱ ምን ጊዜ ምንም ብርሃን የለውም ማለት ነው። ስለዚህ አላህ በሰዎች ላይ ብርሃን ካላደረገ በስተቀር ልክ ማዕበል ላይ እንዳለው እንደዚህ ክስተት ነው የሚሆነው እያለ ነው። ሰው ማዕበል ላይ ይሄ ክስተት አለ ወይ ነው አለ ያ ነው በቃ፣ ትልቁ ኦሽኖግራፊ ላይ ምናምን፣ ኦሽንስ ኦሽኖግራፈሮች አሁን አሁን ነው ሰው ባህር ውስጥ መግባት የጀምረው ነው የምትለው አይደለም። እኔ አሁን ነው ሰው ባህር ውስጥ መግባት የጀምረው። አንድ ነገር ባይዘዌ ማለት ነው አንድ ነገር ላይክ ሌላ ሰፈር ገባው። ይሄ ኢነር ዌብ፣ ሰርፌስ ዌብ ይባላል። ይሄ የላይኛው ክፍል ነው። ይሄኛው ደግሞ የምታየው ኢንተርናል ዌቭ ነው ውስጣዊ ማዕበል የሚባለው። ይህ እዚህ ጋር የምታየው እዚህ ውስጥ ላይ ይታያል። ስለ ውስጣዊ ማዕበል ምንም ነገር አይታወቅም ነበረ። ውስጣዊ ማዕበል በአይን የሚታይ እይታ ስላልነበር ማለት ነው። ውጫዊ ማዕበል አለ፣ ውስጣዊ ማዕበል አለ። ይህን ከፈለከው ፒዲፉ እልክልሃለሁ። ግን ምንም ይሰራላ ቢያ መጽሐፍ አይደለም ያለኝ ይሄ መጽሐፍ በመጽሐፍ ልልቀቀው እንዴ ተውዋ መጽሐፍ መጽሐፍ ይሄ ኖርማሊ እኔ አግኖስቲክ ነበርኩ ባይ ዘ ከሁለት ምናምን አመት በፊት እና ላይክ እኔ እኔ ነው ያሰማመጡኝን መስመሮች ነው ባጭሩ፣ ገጽ 213 ላይ ነው ግን ይሄ ትልቁ ነገር ነው ለእኔ በጣም ትልቁ የነበረው ኢንተርናል ዌብ የሚባለው ነው። የውስጥ ማዕበል፣ ምክንያቱም የውስጥ ማዕበል ሰው አይደለም። በረሃ ላይ የሚኖር ሰው አሁን ስለ ውቅያኖስ ሆነ አያውቁም። በረሃ ላይ ነው የሚኖሩት። ከሰው አይታወቅም ነው ከሰው አይተዋወቅም አይደለም ለ ይሄ ነገር ይብን አይታወቅም ነበር አልገባም። ይሄ ነገር በጊዜው አይታወቅም ነበር ነው እያልኩ ያለሁት ለምን በጊዜው አይታወቅም። ውሃ ውስጥ አይገባም ነበር ነው። ውስጣዊ ማዕበል እንዳለ የተረጋገጠ ነው። አረቦች አረቦች ሎሎን አይይዙም ነበር ድሮ ታውቃለህ። ሰው አይደል ሎሎን የሚባለው በአንዴ ባንኩ ውስጥ ገብተው ሎሎን ኮሌክት ሲያደርጉ፣ እየሰማህ አዲስ ነው የተጀመረው ይሄ ነገር መሰለኝ። እየሰማህ ማውራት ትችላለህ? ከይቅርታ እየሰማሁህ ነው አዎ። አፋፌ ናት እህለ እኛ እኔ አፋፌ የሚለኝ ሰው ልድም እያልኩህ ያለሁት ምንድን ነው። በደምብ አዳምጠኝ ስለ ኢንተርናል ዌቭ አይታወቅም ነበር ነው የምልህ። ስለ ኢንተርናል ዌቭ ይሄ ሳይንቲፊክ ዲስከቨሪ ነው። ኢንተርናል ዌቭን በተመለከተ አንድ ያነያስ ሁለተኛ፣ ድርብርብ ጨለማዎች የሚባለው ኢቭን ከ50 ሜትር ጀምሮ ነው ወደታችው የሚወርደው። ከ50 ሜትር 200 ሜትር ከዛ 1000 ሜትር ያለ ነው ይሄ ዲፕ ወደሆነው ላይክ ዳርክ ዞን የሚባል አለ። ከዛ በኋላ ዳርክ ዞን ማለት ምንም ብርሃን የማይታይበት ዳርክ ዞን ማለት ነው። የጨለማ ምንድን ነው የሚባለው በአማርኛ የጨለማ ኤሪያ በለው በቃ። ያ ልክ እንደዚህ ነው። ይሄ አሁን ኦሽኖግራፊ ላይ ያለው እንትን ነው፣ ፎቶ ነው። እና ይሄ ሙሉ ብርሃን ሲመጣ ነው ከላይ ጀምሮ የሚታይ። ቆይ አንዴ በማውዝ ላሳይ። ይሄ እዚህ ጋር የምታየው ሙሉ ብርሃን ነው። ይሄ ብርሃን 50 ሜትር ላይ ይህን ያክሉ ይመለሳል። ብርሃኑ በቃ ከዚህ በኋላ አይገባም። ከዛ መቶ ሜትር አለ ብርሃኑ። ድርብርብ ጨለማዎች ማለት እነዚህ ናቸው። ብርሃኑ እየቀነሰ እየጠፋ ነው የሚመጣ። 150 ሜትር አለ። ከዛ 200 ሜትር አለ። ከ200 ሜትር በታች በተለይ እስከ አንድ ሺህ ሜትር ይሄ ባይዘው የሚከሰተው ትልልቅ ውቅያኖሶች ላይ ነው። ትልልቅ ውቅያኖሶች ላይ ደግሞ የሚዋኝም የሚገባም ሰው አይደለም። በዛ ጊዜ አሁን ላይም በላይክ በማሽን ነው የሚገቡት ማለት ነው እንጂ ሰው ዋኝቶ አይደለም ከ200 ሜትር በታች የሚወርደው። ሰው የመጨረሻው ማለትም ከ200 ሜትር በታች ዝቅ ስትል እጅህን እንኳን ማየት እስኪያቅትህ ድረስስ ብርሃን የሚባል ነገር የለም ነው ላይ ቁርአን እንደገለጸው ድርብርብ ጨለሞች ተብሎ እንዲያውም እዚህ ጋር ራሱ የአማርኛው እንትን ላይ አይ ቲንክ ጨምሮ በቁርአን ውስጥ ካሉ ሳይንሳዊ ተአምራት መካከል ምናምን ብሎ ማብራሪያው ላይ አስቀምጦታል። ከአንድ ሺህ ሜትር ጥልቀት ምናምን ብቻ የቁርአን ተፍሲሩን ማብራሪያ እንትኑ እና ኖርማሊ ኦሽንስ ላይ ያለው ይሄ የኦሽኖግራፊ ጥናት ላይ ያለውን ነገር ነው እያሳየሁ ያለሁት፣ ፒኬ እኔ አሁን እንድታይ የፈለግኩት ትልቁ ነገር ምን መሰለህ? ይሄ ኖርማሊ ሁለት ምሳሌ ነው የሰጠው አላህ። ዝም ብሎ ተራራም ፈጥር ያለው ምድርም ፈጥር ያለው ሰባት ሰማያት ፈጥር ያለው ይህንን የትኛው ክርስትና ላይ ብትገባ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ታገኛለ ኦሪ ዘፍጥረት ምዕራፍ አንድ ቁጥር አንድ ላይ ማለት ነው። ላይክ ሂንዱይዝም ላይ ብትገባም እንትን ምን ነበር መጽሐፋቸው ጠፋኝ። ብቻ ዛ ላይ ብራህማን ሜዲቴት በሚያደርግ ጊዜ የተለያዩ ፕላኔቶች እንደተፈጠሩ ያ ይነግራል። ያ አይደለም ትልቁ ቶፒክ። ግን እሱ ለመፍጠሩ ላይክ አንተ ኮንቪንስ እንድታምን ምንድነው የሰጠህ ነገር ነው ትልቁ። አላህ ለመፍጠሩ ምንድነው ማረጋገጫ የሰጠህ ለኔ እንደ ማረጋገጫ የወሰድኳቸው አሁን 100 ምናምን 127 ፔጅ ነው ያለው 127 ፔጅ አለው ብዬ እያንዳንዱ ከተዘጋጁት ነገሮች ውስጥ ምንድነው ውስጥ አዋቂ መሆኑና አንድ አረብ ከ1400 ዓመት በፊት ነቢያችን ሰለላሁ ዐለይሂ ወሰለም በፊሎሶፊ አይዲያዎች አይታወቁም። አንድ አስትሮኖመር አልነበሩም። ጠፈርተኛ አልነበሩም። ኦሽኖግራፈር አልነበሩም፣ ስለ ውቅያኖሶች ጥናት የሚያጠኑ ሰው አልነበሩም። የተራራ ደግሞ እንጆሮ ነበራቸው አው ግን ነቢያችን ብቻ አይደለም ይህን የምልህ፣ የነበሩበት የመካ ከተማ ማህበረሰብ በጠቅላላ በእንደዚህ አይነት ነገር አይታወቅም። የግሪክ ፍልስፍና የሚባል አሁን የትጃራ ቦታ ነው አይደለ? ከአረብ የነበሩ ብዙ እንትኖች ከአረብ አይደለም ከስድስት ሀገሮች ጥሩ ጥሩ በቃ ባጭሩ፣ በቃ እንትን ልበል አሁን ስለ ደከመኝ ማለቴ ነው። አንድ እሱን ችግር አሁን ስለ እሱ አናወራ። አሁን ስለ ደከመኝ አንድ ነገር ልንገርህና የነገርኩህን ሁለት ነገሮች በነቢያችን ዘመንም ይሁን ባጭሩ የነቢያችንን ዘመን ስለ እስልምና እንትና ከመቶ ዓመት በፊት የተገለጹበትን የትኛውን መጽሐፍ ላይ ፈልገ ማምጣት ትችላለህ? ከመቶ ዓመት በፊት አይደለም በሳቸው ዘመን ማለቴ ነው። ሶ እዚህ ጋር እኔ ያስቀመጥኳቸው ነገራቶች በሙሉ ማለት ይቻላል ከእሳቸው ውጭ ክሌም ያደረገ ምንም ማየት አካል የለም ነው። ክሌም የሆኑትን ነገራቶች እኔ አላስቀመጥኩም፣ የለም እዚህ መጽሐፍ ላይ ለምሳሌ፣ አሁን ላይ ኢምብሪዮሎጂ ላይ ስንመጣ የአሪስቶትልም ሀሳቦች አሉ። ፔል ላይ ስንመጣ የሚነሱ ሀሳቦች አሉ። ግን ከነዛ ሀሳቦች ፍጹም የሌሉ ናቸው። አሁን እነዚህ ኤክስፓንዲንግ አሁን ስለ ዩኒቨርስ ኤክስፓንድ ማድረግ አሁን አው ዘ ኤክስፓንዲንግ ኦፍ ዘ ዩኒቨርስ። አሁን ስለ ዩኒቨርሶች መለጠጥ ስለ ዩኒቨርስ መለጠጥ አሁን ለምሳሌ ክሌም ያደረገ ሰው የለም። ከ1929 በፊት ምንም አይነት ሰው አታመጣም ክሌም ያደረገ። 1929 ነው ኤድዊን ሀብል የሚባል ጠፈርተኛ አስትሮኖመር ክሌ የሬድ ሺፍቶችን እንቅስቃሴ አየ። ከዛ ዳርክ ኢነርጂ የሚባለው ያኔ ስያሜውም አልወጣም በ1998 ነው ዳርክ ኢነርጂ የሚለው ስያሜ መጣ። ግን በዛ ሰዓት ኢቭን የሬድ ሽፍት አንድ ኮከብ ሲንቀሳቀስ የሚትወው አሻራ አለ። እነዛን ነገራቶች በማየት ዩኒቨርስ ኤክስፓንድ ያደርጋል የሚለውን ሀሳብ ይዞ መጣ። ከዛ በኋላ ደግሞ በ1998 ደግሞ ስለ ዳርክ ኢነርጂ ስለሚባል ነገር ዲስከቨር ሆነ። ዳርክ ኢነርጂ ማለት ዩኒቨርሱ ላይ ያለው ከዋክብቶች ምናምን እንዲራራቁ የሚያደርግ ሀይል ነው። ምን እንደሆነ ሀይሉ ስለማይታወቅ ዳርክ ኢነርጂ አሉት። ዳርክ ማተር፣ ዳርክ ኤነርጂ የሚባሉ ነገሮች አሉና፣ አሁን እኔ ቪዲዮውን ተከታተል ያልኩ አንዱና ትልቁ ነገር ምንድን ነው፣ እነዚህን በፓርት በፓርት ይቀርባል። እዛ ጋ ኩዌሽን ካለ መጠመጠቅ ይችላለ። ወይም ደግሞ ይህን ነገር ኮ ገሌ ተናግሮታል ከዛ በፊትም በል ከመቶ ዓመት በፊትም በል ገሌ ኮ እንዲ እንዲ ብላል የምትለው ነገር ካለ ማምጣት ይችላለ። ኤምብሪዮሎጂን ጨምረው ማለት ነው ፒኬ እስካሁን አንተ አራት ፖይንት ጠቅሰህ ነበረ። ስለ ኢምብሪዮሎጂ አውርተሃል እና ስለ ኤክስፓንዲንግ አውርተሃል። ስለ ተራራው የምትል ከሆነ

በርዛህ እሱ ለኔ አዲስ ነው። ምናልባት ኤልያስ በዚህ ዙሪያ የምትለው ካለ ማለት ይችላለ በርዘኽ የሚባለው ለምሳሌ የቀብር ሕይወት አለ፣ በርዘኽ ኤልያስ ግን አለ። እና አሁን በነገራችን ላይ ማታ አንድ ነገር ልንገርህ

አማርኛ በደንብ አልችልም ብራዘር። አይ ቅድም ፊዚካል በአማርኛ አላልኩትም፣ በእንግሊዝኛ ነው እንጂ ያልኩት። በአማርኛ አላልኩትም። በአማርኛ ማለት ስላቃትኝ ደስበና አል የሆነ ግርዶ እንደማለት ነው ለማለት የፈለግከው እንዲህ ከሆነ ያስኪሄዳል። ኦኬ ኤኒዌይስ ቢ ቀደም ደግሞ

አላውቅም እኮ ስላልክ ነው እንደቀው። እሺ፣ ለምሳሌ አላቅም ሳይሆን አንተ ነገር እናያልኩት ልዩነት አለው ግን። እሺ እሺ፣ እንት እንት ነው ያላልኩት ነገር አልክ እንዳንተ። እሺ፣ አንድ መስደር ልስጥህና እሱን በቃ ሄዳ ሪሰርች አድርገን ቀጣይ ስትመጣ እናወራበታለን። እንትና ኢብን ተይሚያን ታውቃቸዋለ? አይደለም። አኪድ አኪድ አ ቀዲመት ኡሱል ተፍሲር የሚለውን ኪታቡን ታውቀዋለህ? አላውቅም ሲአራም መሽሁር የሆነ ኪታብ እኮ ነው ይሄንን ማያውቅ ማነው እሺ ለማንኛውም ኢብኑ ተይሚያ መሽሁር የሆነ እንደውም አብዛኞቹ ኪታቦቹ ትልልቆች ናቸው ትንንሾቹ በጣም ብዙ ነው ያለው ግን ቁርአንን በተመለከተ ኡሱለ ተፍሲር ላይ እንደ ሙቀዲም አድርጎ ይጻፈዋል ለምሳሌ ማንም ሰው የሚማረው ነው ኢብኑ ተይሚያን የኢብኑ ተይሚያን ኡሱለ ተፍሲር ማንም ሰው ያውቀዋልና እሱ ሙቀዲሙት ኡሱለ ተፍሲር ኢብኑ ተይሚያን መጀመሪያ አካባቢ ስለዚህ ነገር ያነሳል ሙቀዲሙት ኡሱለ ተፍሲር ላይ

እሱ ላይ ደግሞ ያለው ቁራና መሀል ላይ ያለው እክትላፍ ተነውዕ ነው ወይስ እክትላፍ ተዳድ ነው? እክትላፍ ተነውዕ እስከሆነ ምን ማለት ነው? እንዴት ነው ይሄ የሆነው? እክትላፍ ተዳድ እስከሆነ እንዴት ነው የሚለው ነገር ከሆነ ችግር አይኖርም። ከዛ በኋላ ቀጣይ መጣ። እዛ ላይ ካገኘው ቁም ነገር ቤዝ በማድረግ እናውረበታል። እኔ እስካሁን እኮ አንድ

ዛሬ ማወራበት አይደለም ብያለሁ። ስለ እንዳየሁት ከሆነ ትርጉም አልባም እየመሰለኝ ነው እያወራችሁ ያላችሁት ነው። ለማንኛውም ማን ነበር ስሙ እንዳልኩ ሁነው መውጣት ኤላ ጉልበት ካለ ወይኔ፣ በቃ ካሜራ ላጥፋና ትንሽ አውራው። የተወሰነ አውራው። አላህ ኃይሉን ይስጥ። አሜን አሜን አሜን። የተለቀሰው መከር ነው፣ የተለቀሰው ዱዓ ነው። ቀጥሉ አውሩ። እንትን የምታወራው ከሆነ አውራው። ግን ሁለተኛ ነው አንተ ወይስ እንዴት ነው ለማረፍ ነው ወይስ ለመተኛት? መነሳት አለብኝ፣ መንቀሳቀስ አለብኝ። መተኛትማ አልተኛም፣ እኔ አሁን አልተኛም፣ ግን መንቀሳቀስ አለብኝ። ወጃል النهار معاشا ተኛን አሁን ተነስተህ ኑሮ እኔ ጋር የተገላቢጦሽ ነው። እና ኢላ ካለህ ኢላ ወይ ትንሽ ራሴን ሰውሬ ትንሽ እንትን ማለት እችላለሁ እኔ መነሳት አለብኝ። እዚህን በርስቲክ አድርጌ እኮ ቀረሁ። እንደተመቸህ እረፍት አድርጌ፣ ከፈለክም ደግሞ ዘግተን ሌላ መቀጠል እንችላለን። ነገ ደስ ሐቢቢ እኔ አንተን ብቻ ነው የምጠብቅሽ። ዝጋ ካልከኝ አሁን አሁን ብዘጋ የተገኛለው መጽሐፍ አይደለም። እሺ መጽሐፍ አይደለም ግን የተገኘዋለሁ ምኑን ነው የምትፈልገው አይሮ ነው አርቲክል ነገር ነው የጻፈው ከሆኑ አይሮ ነው ግን ሁለት የሰጠው ኤግዛምፕል አለ ሁላቸው ነው ሁሉንማ ነገርኩ ዩቲዩብ ላይ ግባና አሁን ቅድም እያሳየው ነበር ዩቲዩብ ቻናል በቪዲዮ ነው እዛ ጋ የምሰራ ገና እሺ ቆይ አንዴ ይህ የዩትዩብ አካውንቴ ነው። ስለዚህ እንደዚህ በቀላሉ ማለት ይችል ነበር። ባዮ ላይ አለ። ባዮ ላይ ሂድ። ራስህ የለውም ያለው መስሎህ እኮ ነው። ለማንኛውም እዛ ጋ ባዮ ላይ ሂድና ዩቲዩብ ላይ ትገባለህ። ምንድን ነው ዛሬ በቃ ነገ ምናምን ይለቀቃል ማለት ነው። የጻፍከው ኪታቡ ምርጥ። ከአንተ ባይዘው የተረዳሁት አንድ ነገር አለና፣ ያን የተረዳሁትን ነገር ደግሞ አልወደድኩትም። ስለዚህ እስክትገባኝ ድረስ ምንም ነገርህን አላምንም። ከገባህ በኋላ አምናለሁ። ምን አልገባኝም። እኔ እራሴ ምን እንደምትል አማርኛ ላይ ብዙም አይደለውም ብለህኛል፣ አልመሰለኛ ለዛ ነው አይ ቲንክ፣ ታች ያሉ ሰዎች በሙሉ የገባቸው ይመስለኛል። እኔ ደግሞ ከአማርኛ ውጭ ተናጋሪ አይደለሁም። ሜይ ቢ እንግሊዝኛ እንትን ልል እችላለሁ። ከዛ ውጭ አረብኛም እሰማለሁ፣ ግን አላወራም። ነው ይበቃ። ደህና ደሩ። በቃ ልትዘጋ ነው አራው እንዲ ምን እኔ ከመግሪብ ጀምሮ እኮ ያለው አለው ምን ምን እሰራለሁ እዚህ ነገ ይትኖራለ እኔ ሁሌም አለው። ለአንተ ግን ልኑር አልኑር አላውቅም። ለሌላ ሰው ሁሌም አለው። ዲ ለምን እሱን እኮ ነው ያልኩህ። የሆነ የተረዳሁት ነገር አለ ሰው እኔ ደግሞ በተረዳሁት ነገር ልክ ነው የሚሄደው። ስለዚህ ለምን ወይ ኖር አለው ወይ አልኖርም ላንተ ለሌላ ሰው ግን ነገ እንዳለው ነው ማስቦ። እኔ እንጃ ልኖርም ላልኖርም። አልተመቸውክን መስለኝ። ኖ እንደዛ አይደለም። ይው አንድ እኔ የማምንበት አንድ ነገር አለ። እንደውም በዚሁ እንትን ልንገርህ እና ከዛ ትሄዳለህ። ከታች ዲስሆነስቲ ብለው ጽፈውልሃል እና ምን አለ መሰለ እኔ የምረዳው ላይክ እኔ ስምንት ዓመት በላይ ነው አግኖስቲኩ የቆየት ብዙ ኤቲስት ጀለሶች ነበሩኝ። እዚህ ቲክቶክ ስመጣ እኔ አግኖስቲክ ኛ ነው የመጣው። ኤቲስት ጀለሶች አሉ። እኔ ምንድነው ማደርገው? በትንሽ ነገር የሆነን ሰው ሞክራለሁ። በትንሽ ነገር አየዋለሁ። ከታች እንዳሉት በዛሽ ትንሽ ነገር ላይ አለመታመን ካየውበት ያን ሰው ድጋሜ አላወረውም። ገና ለገና በትልቁ ነገር ሊያሳምነኝ ይችላል ብሎ ትንሿን ነገር ግልጽ የሆነችውን ነገር የሚቃወም ሰው ካለ ለኔ በቃ ያ ሰው መጀመሪያ ምድነው መሆን ያለበት ሰው ነው መሆን ያለበት። መጀመሪያ ሃይማኖትን ከማየቱ በፊት የሆነ ሰው በቃ ሰው መሆን አለበት። ሰው ማለት ከሁሉ ነገር ውጭ ሆኖ ላይክ ክሪቲካል ቲንከር የሚባል አይነት ካራክተር ኑሮት ይምጣ። ክሪቲካል ቲንከር የሆነ በኋላ እኔ ምን አቅልሃለሁ። ያንተ ዋሻ አልዋሻ አይዲያይን እያገኘው አይደለም፣ አሁንም እያልኩህ ያለሁት መጀመሪያ ላይ ሆነስት ሁን ለራስ። ለእኛ ምና ምንም አይመለከተኝም። ለእኛ ሁን ካልሁን ከኔ ላይ የምትጨምረው የምቀንሰው ነገር የለም። ታውቃለህ። ስለዚህ መጀመሪያ አንተ ቀለል ያሉ ነገሮችን ስናወራ ቀለል ባለ አማርኛ የምትግባባ ከሆነ ከበድ ወዳሉት እንሄዳለን። ቀለል ያሉትም ላይ ግን ሰበቦችን የሚፈልግ ሰው ከሆነ እኔ የማወራው ሰው ከዛ በኋላ አላወራውም፣ መቼም አላወራውም ማለት ነው

እኔ ሰው ባለጌ ካልሆነ ደስ አይለውም። ነው ምንድነው? ነገ ኧረ አማርኛ አድርጌው

ሰላም አለይኩም ወራህመቱላሂ ወበረካቱ። ሞሰስ ነገና። እሺ ሞሰስ ሞሰስ ነገና፣ ነገና እናወራለን ኢንሻአላህ። አላህ በሰላም ያሳድረን። ፎሎ አድርግና ነገና። እንደውም እኔ ከሁለት ሰዓት ጀምሮ ነው መገባ። ስለዚህ የመጀመሪያ አስተናግዳለሁ ነገ ሁለት ሰዓት ላይ ከመጣህ ማለት ነው ኢንሻአላህ። ወሰላም አለይኩም ወራህመቱላሂ ወበረካቱ።